በሁለቱ የደመዋሃድ የሚፈጠር ሪያክሽን ወይም ችግር አማካኝነት ልጁ ላይ የደም ማነስ እንዲያጋጥመው ያደርጋል ማለት ነው። ስኔድ ዲሃይድሬት ነው ምናምን ሆኗል ልጅሽ ውሃ አባጭ ምናምን ምናምን አለው ተባለች። ግን አሁንም ቢሆን የምናገረው መታከም የሚችል መሆኑን ማለት ነው። ሾቶ ላይ የሚባለው በተለምዶ ቃሉ ቢሆንም ትልቁ ትርጓሜ የእናትየዋ የደም አይነት አርች ኔጌቲቭ የሚባለው ሲሆን የሚመጣ ነው ማለት ነው። እናቶች የደም አይነታቸው ኔጌቲቭ ከሆነ ምን ማድረግ አለባቸው ማለት ነው? የባልየውን የደም አይነት ቼክ ማድረግ አለባቸው። ብትዳርሱ ሲሆኑ ማለት ነው። ሶ በአጋጣሚ የልጃቸው የደም አይነት አሬች ፖዘቲቭ ከሆነ እናትየዋ ኔጌቲቭ ስለሆነች በአሬች ፖዘቲቭ ምክንያት የልጁ የደም አይነት ፖዘቲቭ ስለሆነ ብቻ ወደ ልጁ በሚያልፉ የተለያዩ ኬሚካሎች አማካኝነት ወይም በሁለቱ የደም መዋሃድ የሚፈጠር የሪአክሽን ወይም ችግር አማካኝነት ልጁ ላይ የደማነስ እንዲያጋጥመው ያደርጋል ማለት ነው። በተለምዶ ሾታ ላይ እንግዲህ የደማነስን ብቻ አይደለም የሚያመጣው። ጽንሶች ከተወለዱ በኋላ ለቢጫነት ሊያጋለጣቸው ይችላል። ጽንስ እንደገና ማህፀን ውስጥ እያለ ለከፍተኛ ደማነስ አሊያም እስከ ሞት የሚያደርስ ውስጥ እያለ ሳይወለድ እስከ ሞት የሚያደርስ ችግሮችን ያስከትልባቸዋል ማለት ነው። ሰዎች አሬች ኔጌቲቭ ሲሆኑ ፅንሱ ደግሞ አሬች ፖዘቲቭ በሆነበት ሁኔታ ላይ በአጠቃላይ ከመቶዎቹ ፅንሶች 16 በመቶዎቹ ለአሬች ፖዘቲቪቲ ለዚህ ችግር ለአሬች ሴንሳይዜሽን ይባላል ወይም ደግሞ ሾተ ላይ ለሚባለው ችግር ሊጋለጡ ይችላሉ። ይህን ስናቀራርበው ከአስሩ ልጆች ሁለት ልጆች ማለት ነው ወይም ከአምስት ፅንስ እንግዲህ አንድ ልጅ ደረጃ ሊያጋጥመው ይችላል ማለት ነው። ይሄ በጣም ብዙ ቁጥር ነው ስናየው፣ ለእኛ ሀገር ወይም ለዓለም ደረጃ ሲታይ ከአምስት ልጅ አንድ አካባቢ ሊሆን ይችላል ቁጥሩ ማለት ነው። በዚህ ሂደት እንግዲህ መከላከል የምንችለው አይነት አለ ማለት ነው። የምንከላከልበት መካኒዝሞች ወይም ዘዴዎች ይኖራሉ። ግን ያንን ካለፉ ምናልባት ለዚህ ችግር ከተጋለጡ የመጀመሪያ ልጃቸው ደህና ሊሆን ይችላል። ሁለተኛ፣ ሶስተኛ ልጃቸው ግን በሽታው የባሰበት ይሄድ ይችላል ማለት ነው። ስለዚህ በተደጋጋሚ ችግሩ ሊብስባቸው ይችላል። ይሄ ግን አሁንም ቢሆን የምናገረው መታከም የሚችል መሆኑን ማለት ነው። ያው እኛ አሁን ሶስተኛ ልጃችን ነች። ከዚህ በፊት የመጀመሪያው በእንደዛው በሾተ ላይ ባሬች ኔጌቲቭ ምክንያት የመጀመሪያ ልጅ አተነበረ አሁን ሶስተኛችን ነው ማለት ነው። ሁለተኛዋን ፅንስ ተገላገሉ። ስለዚህ ያወቅ ነው መቼ ነው፣ ከትንካልም በኋላ ማለት ካረገዘች በኋላ ሳይሆን በፊትም ያወቅ ነው። ግን ምንድን ነው፣ ስለዚህ ግንዛቤው ብዙም አልነበረንም። አሁን ይሄ እንግዲህ ማሳያችሁ ሆድ ላይ ያለ ደም ነው። ይሄ ጥቁር የሚታየው ብለድ ልጁ የልብ ችግር ስላጋጠመበት ደም በመፍሰሱ ምክንያት የደም አነስ በማጋጠሙ ምክንያት ማለት ነው። እዚህ ድረስ የልቡን ስራ ስላዛባው ሆድ ውስጥ ደም እስከመቋጠር ውሃ እስከመቋጠር ደርሶ የነበረበት ጽንስ ነው። ይህ ጽንስ ነው እንግዲህ አሁን አምስት ጊዜ በላይ ደም ወስዶ ለማደግ የበቃው እንደምታዩት ፒክቸሮች ላይ ስምንተኛ ሳምንት ላይ ክትትል ያላት ቦታ ላይ ትሄዳለች ማለት ነው። እና እርግዝናዋ በጣም ከሚባለው በላይ ወፍራ ምናምን ነበረ፣ እግሯ ምናምን አባብጦ ነበረ። እና ስንሄድ ዲሃይድሬት ነው ምናምን ሆኗል፣ ልጅሽ ውሃ አባጭ ምናምን ምናምን አለው ተባለች። ከዛ ስናየው እንትን ሆኗል፣ ዲሃይድሬት ሆኗል፣ ያው በእነሱ ቋንቋ ዲሃይድሬት ሆኗል። እና ውሃ አለው ባጭ አለው ሕክምናው የሚገኘው ደግሞ እዚህ ነው። ከዛ ነው እንትን ብለን ስንመጣ በደንብ ያለውን ነገር ዶክተር እዚህ ያሉት ነው ዶክተር ሴድም ያለውን ግንዛቤ ሰጡ። ትራንስፊውዝ ቢሆን ደም ቢሰጠው ለልጁ ምንም አይነት ችግር እንደሌለው አሳወቁን። በዛው እኛም ተስማማን ከእሷ ጋር በዛ ሁኔታ ሆነን ስ አምስቴ ኦር ስድስቴ ነገር ነው የተሰጣት። ነገራቶች እየተስተካከሉ የመጀመሪያው ትራንስፊስ ሲሰጣት ራሷ ላይም ለውጥ ነበረ። እግሯ የማበጥ ሆዷ የማበጥ በጣም ፊቷም የመነፋፋት ነገር ነበረ። ሶ ከዛ እየተሰጣት እየተሰጣት ሲሄድ ምንድነው ራሷ ላይም ለውጥ አለ። ዲሃይድሬት ሆኗል የተባለው ጭንቅላቱ ላይ ሆዱ ላይ ምናምን ውሃ የመቋጠር ነገር ነበረ። ስለዚህ በዛ ምክንያት ትራንስፊ ስትሆን ልጁም ጤናማ ሲሆን እሷም በደንብ ፊዚካሊ ለውጥ ታየ። ልጁ ላይም ባልትራሳውንድ ምናምን ሲዩት ጥሩ ለውጥ ነበረው። በጣም ደስ የሚል በጣም በእውቀት የተሞላ አሰራር፣ በጣም በቴክኖሎጂ የተሞላ እውነት ለማውራት ማለት እኔ ለሰውም ላለው አሁን ላይ እንደዚህ አይነት አሰራር አለ እንዴ እያልኩ ብቻ፣ በጣም ደስ የሚል ሲቹዌሽን ነበረ። በዛ መልኩ ነው ያለፈው። ሁለት ችግሮች ያጋጥሙናል። አንደኛው ችግር እናቶች ክትትልን ባለማድረግ ይሁን በተለያዩ ምክንያቶች፣ በግንዛቤ ማነስም ሊሆን ይችላል፣ ሪፈራል የሚመጡበት ሰዓት ይዘገያሉ። ስለዚህ በዚህ አጋጣሚ ማስተላለፍ የምፈልገው ለባለሙያዎች አሬች ነጌቲቭ እናቶች ሲያገኙ የባልየውን የደም አይነት ከለዩ በኋላ ኢንዳይረክት ኮምስቴስ የሚባል ወይም ቼክ የሚደረግበት ስክሪን የሚደረግበት መላ አለ፣ ዘዴ አለ። እሱን እንዳወቁ ጊዜ ሳይባክን ቶሎ እንዲልኩልን እንፈልጋለን። ቶሎ ከተላከ የምንጠቀመው የደም ብዛት፣ የምንጠቀመው ሪሶርስ፣ የምንጠቀመው ስኬት፣ የመሳካት እድሉ ራሱ ይጨምርልናል። ከዚህ በፊት ያልተሳኩልን ጽንሶች ዘግይተው የመጡት ናቸው አብዛኛዎቹ። ሁለተኛ ችግር ደግሞ የደም ችግሮች ያጋጥሙናል። በዚሁ አጋጣሚ ማህበረሰባችን ደም የመስጠት ልምዱን እንዳዳብር እንፈልጋለን። ደም ሲሰጥ ኦ ኔጌቲቭ ደም የሚሰጡ ሰዎች ደግሞ ቁሞ ለሚሄድ ሰው ብቻ ሳይሆን ማህፀን ውስጥ ላለም ደም ሰጥተው ይው ህይወት እንደሚዘራላቸው ማወቅ አለባቸው ማለት ነው። ስለዚህ ደም መስጠት ትልቅ ነገር ነው። ደም መስጠት ማህበረሰባችን መልመድ ያለበት እና ትልቅ ዋጋ እንደሆነ እንዲገነዘቡ እንፈልጋለን። እናትዮም በጣም በሰላም አሪፍ ሁኔታ ላይ ነው ያለችው። ልጅም እንዳያችኋት ነው፣ እዛ ገብታችኋል እና ዛሬ መውጫችን ነው። በመጨረሻ የማስተላለፈው አሬች ፋክተር የሚባለው ነገር እንደዚህ ወይ ሾታ ላይ በአማርኛው የምንለው ሲኖር የቅርብ ክትትል እኛም ከዛ በኋላ ዶክተሮችን ስናናግር ምንድን ነው ከ16 ከ18 ሳምንት በኋላ የቅርብ ክትትል ያስፈልጋል። በደንብ በየሳምንቱ በየ15 ቀኑ እንዲያደርጉና ይህንን ሕክምና እንዲጠቀሙ በጣም እመክራለሁ። እኛ ላይም ሰክሰስፉል ስለሆነ በተግባር ስላየ ነው ማለት ነው። እንግዲህ ሶስት ነገሮችን አስተላልፋለሁ። የመጀመሪያው ለባለሙያዎች ነው። ኢትዮጵያ ውስጥ ስለምንሰራ በዚህ በፅንስና ሕክምና ውስጥ ያለን ባለሙያዎች እንደ አይነት ኬዞች ያጋጥማቸው እንዳይነት ኮምብስ ቴስት ወይም ደግሞ ስክሪኒንግ ቴስት ካደረጉ በኋላ ችግሩን ካጋጠማቸው ወደ አሁኑ ሪፈራል እንዲጽፉ ጊዜ እንዳይባክን በጊዜ እንድናገኛቸው እንመክራለን። አመሰግናለሁ።